አልነበርበትም እኮ ረሳችሁት። እንዲ ውዶቼ አስቀያሚ ሰው ምንም እኮ ቢያደርግ አያምርበትም። ስለዛ በቃ አስቀያሚ ዝም ብላችሁ መከታተል ያባቸማተቤ የተበጠሰ ከኢትዮጵያ ስመጣ ጠብቁ፣ አትጨማለቁ። እንግዲህ ተረጋጉ። ሁሉን አስተያየት መስጠት ይፈልጋሉ። ሁሉን አስተያየት ጥፍርሽ፣ አይንሽ፣ ጸጉርሽ፣ እጅሽ ሰውም አልመስላቸው። አንዳንድ የሆነ ሮቦትና ሁሌ ተስተካክዬ መምጣት ያለብኝ ነው የሚመስላቸው። ራቅ በይ ዋይ

እናቴ ምናምን እያሉ የሚፖስቷ ሴትዮዋ አለች። እግዚአብሔር ይቅር በላይ መድኃኒዓለም። ሴትዮዋ እሷ እናቷ እኔም ብላ የመጣችኋ ከሆነች ማዘር በክብር ይነፉ ላት እላለሁ። ግን ዝም ብለው ፎቶ አውጥቶ የለጠፉ ከሆነ ግን እኔችን ሴትዮ አፈላልጌ ከዘር ማንዘሯ ይዣ ልምጣ ወይ የሚለጥፏትን ምን ወይምስ ምንም ማናባታቸው ናቸው ብዬ ልተዋቸው? ምን ታስባላችሁ እስኪ ንገሩኝ። እችን ሴትዮ ይጃን ልምጣ አፈላልጌ ላይክ ቪዲዮ ሰርቼ የዚች ሴትዮ ፋሚሊ የዚች ሴትዮ ቤተሰብ የምታውቁ ካላችሁ ምናምን ብዬ አፈላልጌ ሴትዮን ሄቨን ኖ ኖ ናው ከሜር ከሜር ማማ ነዚህ ተኝ ምን ታስባላችሁ? ለምን አሁን እኔ የው እግዚአብሔር በሚያውቀው ሴትዮ ኬት እንዳመጣት፣ እራሱ ሚካኤልን አላቃትም። ግን የውሸት ይሄን ያክል ሲሄዱ ዝም በይ ቤታ፣ ዝም በይ ትላላችሁ፣ አለ ላይ ዝም በይ ኢግኖር አድርገሽ ለፊ ማንም ምንም አያመጣም ትላላችሁ። የውሸት ግን፣ ከዚህ በፊትም ማለት ነው መሲ ማኪ፣ ቴንኪዩ ማኪ፣ ናት። ከዚህ በፊትም ዝም ብለው ሰርጀሪ፣ ሰርጀሪ ብለው ያለምንም በዛ ከከራቸውም ለምን እኔ ድሮም የመሰከሩ ናቸው። ዛሬ ስሜን ያጠፉት ብዬ ትቼ ዝም ብያቸዋለሁ። ያለምንም መረጃ ስሜን ሲያጠፉ ኖሩ። ይሄንን አሁን እች ሴትዮ የምትፖሰተውን ሴትዮ ሀቢባን አናግሬ ሀቢባን አናግሬ ሀቢባ ቪዲዮ ሰርታ እኔ ቪዲዮ ሰርቼ እቺ ሴትዮ የምትፖሰተው የምትዞሮ ማንነቷ እንዲወጣልኝ እፈልጋለሁ። አደባባይ ላይ ጌታ ምስክሬ ነው ምላችሁ። ወረታውን እኔ እከፍላለሁ። እችን ሴትዮ ያገኛት ሴት እግዚአብሔርን መምጣት አለባት ሴትዮ ቤተሰብ መምጣት አለባት። ማን እንደሆኑ ምን እንደሆኑ በቃ መታወቅ አለባቸው። ኢግኖር አርጊ የምትሉኝ እኔ ብዙ ስም እየተጠቃሁ ነው ያለሁት። ማርያም ነው ምላችሁ ድምፅ ያረበ ኢየሱስ ስም ማይፋክን ጋር ድምፅ ይቻቸዋለሁ። ምክንያቱም እኔ በነዚህ ተግማማ ነገር ከነሱ ጋር ልጨቃጨቅም የሚሳደቡትም ሰዎች ያሉትም ሰዎች ልቦናቸው ያውቃል ቆይ ጌም ጫውታለሁ ተረጋጉ ያሉትም ሰዎች ልቦናቸው ያውቃል ለዛ ቦታም አልሰጠውትም ለምን ምንም መረጃ ስለሌላቸው ማለት ያለ መረጃ ግን ቤተሰብ ደረጃ የውሸት እንደዚህ የተባለ የሰው ስም ሲጠፋ ቁጭ ብዬ አላይ ለራሴ እኔ ነኝ የምቆምለት ማንም አባታችሁ አትቆሙ ማንም አባታችሁ እችን ሴትዮ ከነ ቤተሰቦቻ ይዤ ካልመጣው እኔ ቤት አይደለሁ አንቺ

ግዴታ የለብኝም። በነገራችን እውነት እንኳን የሆነ ነገር ወሬ እንኳን ቢሆን ግዴታ የለብኝም። ማንም አባ አታስገድደኝም። ማንም አባ መብቴ እኮ ነው። ማን አባ ነህ አንተ ተነስተክ እንትና? የራሳችሁ እናትና አባቶቻችሁ የራሳችሁ ይታወቃሉ፣ ታውቋችኋላችሁ። አሁን ፊንገራንች ሞራል ኖሮሽ ወጥተሽ ስለ እናት ቅቅቅቅ እያለ አባትሽን ታቂዋለሽ? አባትሽና እናትሽን ደግመሽ የማታውቂ ስለ አባትሽ አንድ ቀን አውርተሽ ታቂያለሽ? በወንድማ ብታድጊ ኖሮ ቂጥሽን ወተሽ ጣትሽን ከታች ስጎረጉሪ አትኖሪም ነበር። አንቺ ደግሞ እኔ እኔና አንቺ ዩቲዩብ ላይ እንገናኛለን። ምን አይነት ሰው መሆኔን አሳይሻለኝ። አንቺና እኔ እንኳን አስመሰለኝ። ሩት ገጀራ ፊት እጅ ደሞ ቀማላ ጋይስ ስላይቴ እንትን ብሎነሽ ሌላ ቦታ ስለተቀመጥኩ ነው ፊቴን እንትን የሆነባቸው። እና ምን ታስባላችሁ? ምን ታስባላችሁ ረፊማ? ምን ታስባላችሁ? ምንድን ነው ደግሞ ጉጉት? ምን ታስባላችሁ? ለምን ገብተሽ አታዋርጃትም? እኔ እሷ ቤት ገብቼ እኔ እኔ አታውቁኝም ማለት ነው። በቃ ቲክቶክ ላይ ክርስቶስን ቲክቶክ ላይ በቃ አታውቁኝም ማለት ነው። ላይ ቲክቶክ ላይ አታውቅ እኔ እኮ እንደዚህ ልክስክስ እኮ አይደለሁም። እኔ እኮ እንደ ማንም እንኳን በውሸት አይደለም በእውነት የምሸበር ሰው እኮ አይደለሁም። እንደዚህ ወይኔ እንደዚህ ምናምን እኔ እመቤቴን አታቁኝም። ይሄንን ትብላ፣ ይህ አላጠግብ ካላት ትጨምር፣ አልጠግቡም ካል ትጨምር። እኔ ሰው ቤት እጅ ማንንም አላብራራ፣ ራሴን አውቃለሁ። ትቺ ተበደልኩ ያለችዋ ሴትዮ እዚህ ቤት አምጧትኝ፣ ገዝት ላይ እስኪ እዚህ ቤት ትምጣና ከኔጋ ታውራ እጠይቃታለሁ አጎት አክስቶቼን የአክስቶቼን ልጆች እንግዲህ በቅርብ ነው አይደል? 14 ዓመት ማለት መድኃኒዓለም አባቴ ድረሱ። በ14 ዓመት የመለይ ማለት ትልቅ ናት 14 ዓመት አይደል? የአክስቴ ልጆች ስም አክስቴን፣ አባቴ ስንት ወንድም እናት እንዳለው፣ አባቴ ስንተኛ ልጅ ለቤቱ እንደሆነ፣ የአያቴ ስም እስከ አባቷ መቼስ ተጋብተን ኖረን አልካለች ይሄ ሁሉ ማስረጃ እጠይቃታለሁ። እዚህ ቤት ትምጣ፣ እሷ አምጧት። እስኪ አምጣት፣ ልጅን አገናኙኝ። መገናኘት አቃተኝ። ሶሻል ሚዲያ ላይ ብላለቻው ገስት ክፍት ነው ልካ ትግባ። እስኪ ልካ ትግባ። እውነተኛ ሰው ከሆነ ፊት ለፊት ትግባና እኔ ጥያቄ ጠይቃታለሁ። እኔ ያደለው ልጅ ተብዬዋ ጥያቄ ጠይቃታለሁ። ጥያቄ ሀቡ ቴክስታል እኔ ጥያቄ ጠይቃታለሁ። እኔ ቤት ደግሞ ካልፈለገች ቆይ ወይ ሀቦ ይቻትና ቀ ሀቡ አንድ ነገር ላስቸግርሽ ነበረ፣ ካልከበደሽ ጥያቄ ልጠይቅሽ ነበረ። ከቻልሽ እሺ በይን፣ ካልቻልሽ ችግር የለውም። እሺ ምን ታስቢያለሽ? ልጠይቃትና ሀቡ እንዳላስጨነቃ ብዬ ነው። እና እኔ ሙሉ ኮንፊደንስ አለኝ እኔ ቤታ። በዚህ ዝም በይ ልለፈው ልለፈው ብዬ ነበረ፣ ግን ለምን አልፈዋል? ይሄ ማህበረሰብ እየተዋሸ እድሜ ልኩን ለምን ይሄዳል? እድሜ ልኬል ሰው እየለጠፈብኝ ይለፍ ይለፍ ይለፍ እያልኩኝ አሳልፍ ያለሁ አሁን ግን በእንደዚህ ነገር አላልፍም። እቺ ተበደልኩ ያለችዋ እናት ተቸገርኩ እኔ ቤታ እኔ ቤታ እኔ ቤታ ማለት ነው። በመጀመሪያ ደረጃ እናት እና አባቶች ወልዳችሁ እዚህ ምድር ላይ ያመጣችሁን፣ ለሌሎችም እናትና አባት ነው የምናገረው፣ እዚህ ምድር ላይ ያመጣችሁን እንድንኖር እንጂ እናንተን እንድንጦር አይደለም። እኔ አባቴ አሁን ተነስቶ ልጅ አረዳችኝ እንቢ ገደል ግባ ነው የምለው። ልረዳህ አይደለም ምድር ላይ ያመጣ ነው የምለው። ፍላጎቴ ሲኖረኝ ውስጤ ሲደሰት አባቴ ማስደሰት አለብኝ ስለው እንጂ ምረዳው እሱ ስለፈለገ ብቻ አልረዳውም። አባቴም ሁሉም ቤተሰቦች ያቆኛል። ሂዱና አጎቶቼን ብትጠይቁ፣ የአጎቶቼ ልጆች ብትጠይቁ፣ እኔ እንዲ አበቃችሁ ሰው ምናለኝ የምል ሰው አይደለሁም። ጨካኝ ነኝ። ሂዱና ጠይቋቸው። ድሬዳዋ ሂዱና ጠይቁ። እንግዲህ ድሬዳዋ ነው ምትሉት። ቆራጥ ነኝ እኔ። አባት የሆነ እንኳን ማለት ነው ልጅ አረዳሽኝ ብሎ ቢታዘበኝ፣ ፍላጎቴ አይደለም። ቢቀየመኝ ተቃየም ብዬ የማሳልፍ ሰው ነው። ረግጬ የሚሄድ ነኝ። ፍላጎቴ ውስጤ ሲኖረኝ ነው እንጂ የማደርገው፣ እዚህ ምድር ላይ ስላመጣኝ ብቻ ቁጭ ብዬ አባቴን ለጦር አይደለም የመጣሁት። አባቴ ያለውን ላደርግ አይደለም የመጣሁት። እኔ ቤታ ነኝ። እንደናንተ አባቶች እናቶች ስል በማስመሰል አይደለም። ወይኔ መረዳት አለበት እናት፣ መረዳት አለበት አባት ምል አይደለውኝ፣ አስመሳ አይደለውም። ዛሬ ማለት መብራቱ ፊትሽ ላይ ነው መሆን ያለበት፣ ከጀርባሽ ሳይሆን ወይ ከጎን ሳይሆን መብራቱ ጀርባ የሚታየው መብራቱ አሁን ልችግ ሊሆን ሁለተኛ ሰው እኮ እናንተ ስለማትሆን ማስመሰል አልወድም። አስመሳይ አይደለውም፣ አላስመስልም። እናንተ እንድትወዱኝ ወይኔ ቤታዩዋ ሚስኪ እንድትሉኝ አላረግም። ስሜቴ ነው ማዳምጠው። የማልፈልገው ነገር ካለ አልፈልግም ነው የምፈልገው ነገር ካለ እፈልጋለሁ። አራት ነጥብ። አበደል እናንተ እንደምትፈልጉት ማሽቃበጥ አልወድ፣ ማስመሰል ወይኔ ምናምን አለም። አብዬ እንኳን መጣሽ ይልሽ የሆነ ነገር ነበረ፣ ይሄን ላይ ትላብረው